ይላሉ ፕሬዚዳንት የሆኑት ፓስተር ፋሲል ተክሉ ለጉባኤው የእንኳን ደህና መጣችሁ ሰላምታ በማቅረብ የስልጠናውን ዓላማ ሲገልጹ አዳዲስ መሪዎች ወደ መሪነት አገልግሎት በመምጣታቸው የቤተ እምነቱን ደንብና መመሪያ በመገንዘብ ምዕመናንን በፍቅርና በሰላም በመምራት ወደፊት ሊፈጠሩ የሚችሉ ግጭቶችን ቀድሞ በማወቅ በመልካም መንገድ መፍታት እንዳለባቸው የሚያስችል ስልጠና መሆኑን ተናግረዋል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት ፓስተር ለወየው ስንሻው የቤተ እምነቱን አጠቃላይ ነባራዊ ሁኔታ ደንብና መመሪያን አስመልክቶ ለመሪው ጉባኤው አባ አባላት ስልጠናውን ሰጥተዋል። ስልጠናው ከጠዋቱ ሁለት ሰዓት ተኩል ጀምሮ እስከ አስር ሰዓት ተኩል ሲካሄድ፣ ተሳታፊዎችም ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን በምዕራባዊ ደቡብ ክልል የአሰልጣኞች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል ዋና ጽሕፈት ቤት በኩል ህዳር 5ና 6 2018 ዓ ም ተዘጋጅቶ እየተሰራጨ ባለው የልጆች ማስተማሪያ መጽሐፍ እንደ ዕድሜያቸው የአሰልጣኞች ስልጠና በክልሉ ካሉት ክላስተሮች መካከል በጅማ፣ በቦንጋ፣ በአጋሮና በሊሙ ከሚገኙ ከየአጥቢያው ለተወጣጡ ከ40 በላይ ለሚሆኑ አስተማሪዎች በልጆች ማስተማሪያ መጽሐፍ ላይ ስልጠናው ተካሂደዋል የክልሉ ፕሬዝዳንት የሆኑ ፓስተር ታደሰ ገማ በጅማ ክላስተር በነበረው የጅማሬ ፕሮግራም ላይ ተገኝተው በትውልድ ላይ መስራት ለወንጌል ቀጣይነት ትልቅ አስተዋጽኦ ያለው በመሆኑ ለዚህ ስለተመረጣችሁ እንኳን ደስ አላችሁ በማለት መልእክት ያስተላለፉ ሲሆን ስልጠናውን ፓስተር ኢሳያስ ዮሐንስና ፓስተር አብዩ ጌታውን ሰጥተዋል። በስልጠናው ላይ የውይይትና የልምድ ልውውጥ ተደርገዋል። ሰልጣኞችን በቀጣይ በየአጥቢያቸው በመሄድ የልጆች አስተማሪዎችን በማሰልጠን መንፈሳዊ ኃላፊነታቸውን እንደሚወጡ ገልጸዋል። የወጣት መሪዎች ስልጠና ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢ ክልል በኢትዮጵያ ሙሉ ወንጌል ልማት ኮሚሽን አዲስ አበባ ቅርንጫፍ ከፊዳ ኢንተርናሽናል ጋር በመተባበር ስልጠናው ተካሂደዋል። ስልጠናው ላይ በሸገር አካባቢ የሚገኙ የሙሉ ወንጌል አጥቢያ ቤተክርስቲያን የተወጣጡ 50 የወጣት መሪዎች የተሳተፉበት ሲሆን በወንድም እምሩ ሙላቱ የትውልድ የወደፊት እጣ በሚል ርዕስ የአንድ ቀን ስልጠና በግዱ ላላ ሆቴል ተካሂደዋል። የክልሉ ፕሬዚዳንት የሆኑት መጋቢ ሰለሞን በንቲ በመገኘት ለወጣቶች ሰላምታ በማቅረብ